እውነት ለመናገር ዕለተ ሰንበትን ዓለም ከቀማችን በጣም እየሰነባበተ ነው። ሰንደይ ማርኬት አለ፣ ኳስ አለ፣ ሩጫ አለ፣ እንቅልፍ አለ፣ እድር፣ እናቁብ እነዚህ ነገሮች ሁሉ በዕለተ ሰንበት ቤተክርስቲያን እንዳንሄድ እያደረጉ ነው። እረ ኦርቶዶክሳውያን እንንቃ። ዕለተ ሰንበት የክርስቶስ ቀን ብቻ ናት፣ ክርስቶስን የምናይባት፣ በሌሊት ተጠራተን ቤተክርስቲያን የምንሄድባት፣ ቅዳሴ የምንሳተፍባት፣ ስጋ ወደሙን የምንቀበልባት፣ ወንጌል የምንማርባት። ስድስቱን ቀን ደከምን፣ አንዱን ቀን ለምንድን ነው ለክርስቶስ መስጠት ያቃተን? እስቲ እንጠራራ። ለስጋዊ ነገር ብዙ መስዋዕትነት ከፈልናል፣ እንቅልፋችንም መስዋዕትነት ከፍለናል፣ ገንዘብ አውጥተናል፣ ጊዜ መስዋዕት አድርገናል። እስቲ ዕለተ ሰንበትን ለክርስቶስ እንስጥ። ኳስ የምትጫወቱ፣ ሩጫ የምትሮጡ፣ ሌላ ቀን የመሮጫ ጊዜ አለ። ዕለተ ሰንበትን ግን ተጠራርተን፣ ባለትዳር የሆናችሁም ወጣት የሆናችሁም ጓደኞች የሆናችሁም ተጠራርተን፣ ዕለተ ሰንበትን ቅዳሴውን በመሳተፍ ወንጌል በመማር ቅዳሴ ጠብል በመጠጣት እስቲ ጊዜያችን እንባርከው። ይህንን ሁሉም ኦርቶዶክሳዊ ይደርስ ዘንድ ሼር አድርጉትና ሰንበትን በቤተ ክርስቲያን እናሳልፍ።